በግንኙነት ውስጥ ሐሳብ ካጋራችሁ ወይም ደግሞ ጓደኛችሁ ሐሳብ መስጠት ካቆመ እና ዝም ብሎ የሚሰማችሁ ከሆነ ችግር አለ። ግንኙነትን ካዳከመ እሺ ነው አደለ፣ እሺ ይሁን እያለ ዝም ብሎ የሚሰማ ከሆነ ነገር እንዳይመጣብኝ እያለ ነው፣ ሰልችቶታል ማለት ነው። ይሄ የተዳከመ ግንኙነት መገለጫ ነው። ሚስት ዝም ብላ የምትሰማ ምንም አስተያየት የማትሰጠ ከሆነ ወይ ይቅርታ ጠይቃት ወይ ደግሞ የሆነ ነገር ብቻ ብቻ የሆነ ነገር ግን ፈልግ ያልከውን እየተቀበለች ብላ የምትከተለ ከሆነ ጥያቄ ማድረግ አለ። ወይም ደግሞ እሱ እሺ ብሎ ሽኝ ካለ ሰልችቶታል ማለት እና ይሄ የግንኙነት ወይም ተግባቦትን ማዳከም እሱ የተበላሸ ግንኙነቶች መገለጫ ነው። ፍላጎቶችንና ስጋቶችን አለመግለጽ፣ ሌላኛውን ወገን ብቻ ማድመጥ፣ ይሄ የተበላሸ ግንኙነት መገለጫ ነው። አንዳንድ ወንዶች ምን ይላሉ እኛ ቤት ይላል አንዳንድ ሰው ወንድም ሴትም፣ እኔ ከተናገርኩ ሁሉም ጸጥሎ ነው የሚሰማኝ። ምን ማለት ነው? ሁሉም ሰው ነገረኛ ነህ ሌላ ሰው አትሰማም ብሎ ደምድመዋል ማለት ነው። ሌላ ነገር እኮ አለ። በቃ አንተን እሱ መጋፈጥ አያስፈልግም፣ የሚያወራውን ያወራልንና ይሂድ ብለው ደምድመዋል ማለት ነው። ጤናማው ነገር ዲቤት ሲኖር ነው።